ጤና ይስጥልን በያላችሁበት፣ እንዴት ናችሁ ክቡራትና ክቡራን፣ ኤችዲ ስፖርት መጥቷል። በተወዳጁ ምስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ ሐሙስ ከሰዓት ላይ ለ25 ሳህል ደቂቃዎች ከእናንተ ጋር ቆይታ የምናደርግበት አጭር ፕሮግራማችን ነው። በዩቲዩብም ኤችዲ ስፖርት ብላችሁ ትፈልጉን ይህንን ፕሮግራም ታገኛላችሁ። አብራችሁ እንድትሆኑ በማክበር እንጠይቃለን። በተለይ ዩቲዩብ ላይ እንግዲህ ፕሮግራሙን ላይክ እንድታደርጉ፣ ሀሳብ አስተያየትን እንድትሰነዝሩ፣ እንዲሁ ደግሞ ሰብስክራይብ ካላደረጋችሁን ይህንን ፕሮግራም እንድትከተሉት ሰብስክራይብ እንድታደርጉ በማክበር እንጠይቃለን። ቼልሲ በመጨረሻ ዘጠኝ ቁጥር አግኝቷል በሚል መረጃዎች እየወጡ ነው። ይሄ ምን ያህል እውነት ነው እናነሳለን። የኖርጋርድ ዝውውር ትርጉም የሚኖረው በምን ምክንያት ነው? ለምንድን ነው እንጠይቃለን። ይሄንን በነገራችን ላይ ወደ አርሰናል እንግዲህ አዶንስን ጨምሮ በ15 ሚሊዮን ፓውንድ ሊመጣ ስለመሆኑ መረጃዎች እየወጡ ነው። በእርግጥ ትርጉም ያለው ዝውውር ነው? ይሄንን በተወሰነ መልኩ እናያለን። ዩናይትድ እንግዲህ ከመግዛቱ በፊት መሸጥ የሚለው ጉዳይ አሁንም ጠንክሮ እየመጣ ነው። ይሄ ነገር በእርግጥ ይሰራል ወይ እንዳሰበው ተጫዋቾቹን መሸጥ ይችላል ወይስ አይችልም የሚለውን ጥያቄ በተወሰነ መልኩ በዛሬ ቆይታችንን እንመልሳለን። በስተ መጨረሻም እንግዲህ አርሰናል እንዲሁ ዩናይትድ ትኩረት ያደረጉበት ዮክሬስ፣ በስተ መጨረሻ ደግሞ ሊቨርፑል ሊወስደው ፍላጎት ማሳየቱ እየተነገረ ነው ከአሌክሳንደር ኢሳክ ጋር የተያዘው የዝውውር ጉዳይ እንግዲህ ለሊቨርፑሎች ሊሳካ የመቻሉ ነገር እየደበዘዘ መጥቷል፣ የሚል መረጃ መውጣቱን ተከትሎ ነው ይሄ መረጃ የወጣው። እነዚህን ጉዳዮች በዛሬው ቆይታችን ምላሽ እንሰጣለን። ባልደረባዬ በአካል እንግዲህ ዛሬ የለም። ከባልደረባዬ ሌላው ባልደረባዬ ሁሴን አብዱል ቀኒ ጋር በመሆን እንግዲህ ሪቨር ፕሌት እና ኢንተር ሚላን የሚያደርጉትን ጨዋታ ሲያትን ላይ እየተከታተሉ ነው የሚገኙት በዚህ ሰዓት። በተወሰነ መልኩ የጠቃቀስኳቸው መረጃዎች ግን እኔ ላጋራችሁ እሞክራለሁ። አጠር ያለ ሰዓት በመሆኑም እንግዲህ ጆሮ ሰታችሁ እንድትከታተሉ ነው በማክበር የምጠይቀው። እንግዲህ አስቀድሜ የምጀምረው በቼልሲ ጉዳይ ነው እንዳልኩት ቼልሲዎች በመጨረሻ ዘጠኝ ቁጥር ተጫዋች አገኙ እንደ የሚል መረጃ በስፋት እየወጣ ነው የሚገኘው ይሄ ጉዳይ ምን ያህል እውነትነት አለው እንግዲህ ሁሉም እንዳየው የጃክሰን አለመኖርን ተከትሎ ለዴላፕ ድል እየተሰጠው ነው ማሬስካም ይህንን ተጫዋች እንግዲህ በሰላሳ ሚሊዮን ፓውንድ አምጥተውት እውነተኛ የቡድኑ አጥቂ እንዲሆንላቸው ይፈልጋሉ የሚል ነገር ተነስቷል ተሳክቷልም ይመስላል ከጅምሩ እንግዲህ ወጣቱ ሊያም ዴላፕ ደግሞ እየተጠቀሙበት እሱም እየጠቀማቸው እንዳለ እየታየ ነው የሚገኘው። ከሰሞኑ በተለይም ከበቀደሙ ጨዋታ በኋላ ቼልሲ ወደ አስራስድስቱ መግባቱን ተከትሎ ስሜቱን ጠይቀውት ነበር። በጣም ደስተኛ የመሆን ስሜት ይሰማኛል የሚል ሀሳብን አንስቷል። እንግዲህ ከቱኒዚያው ክለብ ኤስፔራንስ ጋር በተደረገ ጨዋታ ላይ ጎል ማግባቱ የሚታወስ ነውና ጎል ለማስቆጠር ነው እዚህ ክለብ የፈረምኩት፣ ይህንንም እንግዲህ ማሳካት ችያለሁ። ይህንን ጀምር ያለው በይፋ የሚል አስተያየትን ሰጥቷል። ጭንቀት ከላይ ላይ ይወርዳል፣ ከዛ እምነትና የራስ መተማመንን ደግሞ ትጨምራለህ። በቀጣይ የሚመጡ ነገሮች ናቸው የሚል አስተያየትን ይሄ ተጫዋች ሲሰጥ ሰምተነዋል። በእርግጥ እንግዲህ የገጠሙት ኤስፔራንስ ትንሽ ቡድን ሊባል ይችላል፣ በንጽጽር ከአውሮፓውያን ቡድኖች አንጻር ኦፕታ ያስቀመጠው መረጃ እያየው ነበር፣ እና ከትንሹ የእንግሊዙ ክለብ ሉተንታውን በዘጠኝ ደረጃዎች ብቻ ዝቅ ያለ ስለመሆኑ በመረጃ እያይዘው እንግዲህ ኦፕታ አስቀምጧልና፣ ኦፍኮርስ ው ዝቅተኛ ክለብ ሊባል ይችላል፣ ግን የጎላ ዝቅተኝነት ስፍራ ደግሞ ልንሰጠው እንደማንችልም በዛው ልክ ሊነሳ እንደሚችል ማየት እንችላለን። የኦፕታን መረጃ ካየን እንግዲህ ቼልሲ ቤት እንዳልኩት የዘጠኝ ቁጥር ተጫዋች ጉዳይ ከቅርብ ጊዜ ወዲህ በጣም እየደበዘዘ እየመጣ እንዳለ ነው እየታየ ያለው። ምናልባትም ብዙዎች የሚያነሱት ከዲያጎ ኮሳ በኋላ ተስፋ የተጣለበት ዘጠኝ ቁጥር ተጫዋች እስካሁን መኖሩ በጥያቄ የሚነሳ ነው። ብዙ ዘጠኝ ቁጥር የለበሱ ግን እውነተኛ ዘጠኝ ቁጥር ያልሆኑ ዘጠኝ ቁጥር ቦታ ላይ የሚሰለፉ ግን ብቃትን እና ጎልን በደንብ ከመረብ ጋር ማገናኘት ያልቻሉ በርከት ያሉ ተጫዋቾች እንግዲህ መጥተዋል። ሁሉም አልተሳካላቸውም። ወደኋላ ሲሄዱ እንደውም ድንቅ ድንቅ የሆኑትን እነ ፈርናንዶ ቶሬስን እና ሞራታን ያነሳሉ። እነዚህም ያልተሳካላቸው የዘጠኝ ቁጥር ቦታ ተጫዋቾች ዘጠኝ ቁጥር ማሊያንም የለበሱ ስለመሆናቸው ይገለጻል። ግን ይሄኛው ሊያም ዲላፕ ግን ገና ከወዲሁ ሪል ዲል ነው እያሉት ነው። እውነተኛ ዘጠኝ ቁጥር የመሆን ተስፋ ያለው ከወዲሁም ደግሞ ፍንጭ የሰጠ ነው በሚል በርካቶች እየገለጹለት ነው የሚገኙት። እንዳልኩት እንግዲህ ጎል አገባ በኤስፔራንሱ ጨዋታ ላይ 59 ደቂቃ ብቻ ነው ሜዳ ላይ እንዲቆይ የፈለጉት አሰልጣኝ ማሬስካ እንግዲህ ጃክሰንም ስለተቀጣ በቀጣይም 16 ውስጥ ባለው ወሳኝ ጨዋታ በነገራችን ላይ ከቤኔፊካ ጋር ነው ይህንን ጨዋታ የሚያደርጉት። እንግዲህ እዚህ ጨዋታ ላይም ይሄው ጃክሰን ስለማይኖር 59 ያህል ደቂቃ ብቻ የተጠቀሙበት ዴላፕን ለዚህ በማሰብ ይመስላል እንዳይደክምም፣ ይህም ጨዋታ እንግዲህ ውጤታማ አይሆኑበትም በመሆኑ ኤስፔራንሱ ከሱ መፈለገውን ስላገኘው ከዚህ በኋላ ስለ ቀጣዩ ጌም ላስብ በሚል ይመስላል 59 ደቂቃዎች ብቻ ነው እንዲጫወት የፈቀዱለት ከዛ በኋላ እንግዲህ ተቀይሮ ወጥቷል። እንግዲህ በትልቁ ከቤኒፊካ ጋር በሚያደርጉት ጨዋታ በደንብ ይጠቅማቸዋል ተብሎ ነው የሚጠበቀው። ቼልሲ ሁለተኛ ሆኖ በመጨረሱ ነው እንግዲህ ከቤኒፊካ የተገናኘው። ባየርና አንደኛ ሆኖ ቢያልፍ ኖሮ በተወሰነ መልኩ ለቼልሲ ከባድ ፈተና ሊጋረጥ የሚችል አስራ ስድስቱ ላይ ሊፈተን የሚችልበት ድል እንደነበር ሁሉም አይቷል ግን እንዳልኩት ከቤኒፊካ ጋር ነው አሁን የተደለደለው። ይሄ ትልቁ ጥቅም ነው ማለት ይቻላል። ይህንን ጨዋታ ለማሸነፍ ትልቅ እድል እንደሚኖራቸው ግምት ይወሰዳል። ከቡድኑ እንቅስቃሴ ጋር በአጠቃላይ ባለው ሁኔታ ላይ በሰጠው አስተያየት እንግዲህ ደላፕ ለእኔ በዚህ ውድድር ላይ ከቼልሲ ጋር በነጥብ ጨዋታ መጀመሪ ለእኔ ጠቃሚ ነው የሚል ሀሳብን ሰጥቷል። በአጠቃላይ የፊፋ የዓለም ክለቦች ውድድር ላይ መጀመሪ በጣም ጠቃሚ ነው ለእኔ።

ትልቅ ክለብ መምጣት ጥቅሙም ይሄ ነው። ወደ ትልቅ ክለብ መምጣት ብለዋልና አሁን በቡድኑ እንድረጋጋ በደንብ በጣም የመረጋጋት ስሜት እንዲሰማኝ ሆኝ ያለው በለመመድ ወቅት ቡድኑን ተቀላቅዬ ቢሆን የቀድሞ ውድድር ዝግጅት ላይ ቢሆን ኖሮ ምናልባት እንግዲህ ከሰዓት ዘጠኝ ሰዓት በኋላ ወደ ቤት ነው የምትሄድበት እድል ያለው ከቡድን ጓደኞች ጋር እንዳሁኑ በስፋት የመገናኘት የመተዋወቅ ጨዋታዎችን የማድረግ ሜዳ ላይ ደግሞ የመግባባት ስሜት መፍጠር የቡድን አጋሮችን እንቅስቃሴና አጠቃላይ የቡድኑን ሬትን መልመድ ሁሉ እድል የሰጠኝ እንግዲህ የነጥብ ጨዋታ ላይ እዚህ በፊፋ የዓለም ክለቦች ውድድር ላይ መገኘቴ ነው። ስለዚህ ከቀድመ ውድድር ይልቅ ይሄ እኔም በደንብ ያገዘኝ አጋጣሚ ነው በሚል አጋጣሚውን በደንብ አውድሶታልና ከቼልሲ ተጫዋቾችም ጋር በደንብ በመግባባት ስሜት እየተጫወተ እንዳለ ነው የጠቀሰው። እንግዲህ ቼልሲን መቀላቀል በመምረጡ በነገራችን ላይ ከ21 ዓመት በታች ብሔራዊ ቡድኑን እንዳይቀላቀል በደንብ ረድቶታል። እንግዲህ ከቼልሲ ጋር አሜሪካ መምጣትን ነው የራሱ ምርጫ ያደረገው ዴላፕ ብዙዎቻችሁ እንደተከታትላችሁት እንግዲህ ሮብለት በ21 ዓመት ብሔራዊ ቡድን ባይካተትም ቡድኑ ይሄ 21 ዓመት ብሔራዊ ቡድኑ በግማሽ ፍጻሜ ሆላንድን አሸንፈው እንግዲህ ፍጻሜ ገብተዋል። ሁለት ለአንድ በሆነ ውጤት ነው ያሸነፈው። ፍጻሜ ሲገቡ እንግዲህ የሊቨርፑሉ ኤሌት ሁለት ጎሎችን እንዳስቆጠርም ታይቷል። እና ስኬታማ የሆኑ እንደሆኑ እየታየ ነው። በነገራችን ላይ ግማሽ ፍጻሜውም ሩብ ፍጻሜውም ስኬታማ የሆኑበት እንደሆነ በደንብ ታይቷልና እንግዲህ ዴላፕ ግን ከቼልሲ ጋር አሜሪካ መጥተዋል። እዚህ ውድድር ላይ መሳተፉ ለራሱ በደንብ በቂ ከቡድኑ የመታወቂያ ጊዜ እንደውም ደግሞ ቡድኑን የመጥቀም እድል እንደሰጠው በስፋት እየተናገረ ነው። እንግዲህ በእንቅስቃሴው ሂደት እስካሁን ባደረጋቸው ሶስት ጨዋታዎች ሂደት ላይ ጥሩ ሊንካፕ ፕሌየር እንደሆነ ታይቷል። ከተጫዋቾች ጋር የመግባባት ባህሪው በደንብ ታይቷል። ከኤንዞ ጋር በተለይ ድንቅ ግንኙነት ፈጥሯል። የጎል ኳስ አሲስት ማድረጉን አይተናል። እንዲሁ ጎል የሚያስቆጠርበት አጋጣሚ ተፈጥሯል። በጣም አካላዊ ንክኬ የማይፈራ ተጫዋች መሆኑን በደንብ ታይተዋል። በቃ ዘጠኝ ቁጥር መሆን ይችላል የሚያሉት አንዱም በዚህ ይመስላል። አካላዊ ንክኬ ያለው ጉልበት ወይም ፊዚካሊቲ የሚፈልግ ጨዋታን እኔም ወዳለው የሚል አስተያየትን የሰጠው እንግዲህ በሶስት አፒራንስ እንዳልኩት መስጠት ማስቆጠር፣ የቡድኑ እንቅስቃሴ ላይ የራሱን አሻራ ማሳረፍ መቻሉ በደንብ በቡድኑ እንዲታመንበት እድል ሰጥቷል። ማሬስካም ነገሮች ፈጥነውለታል የተጫዋች የሚል አስተያየትን ሰጥቷል። በእርግጥ ሲቲ ያለ ከ23 ዓመት በታች አብረው እንዳሰለጠኑት የሚጠቀስ ነገር አለ ግን ከዛ አንፃር በማየት ይመስላል ነገሮች ለሱ በጣም ፈጥነዋል የሚል መረጃ በስፋት እየወጣ ነው የሚገኘው። እንግዲህ ይሄ ምናህል ቡድን ውስጥ በርካታ ኳሶችን የሚያመክነውን ጃክሰን የማስቀመጥ እድል ውስጥ ይከተዋል በደንብ የሚታይ ነው የሚመስለኝ የጃክሰንንም ስም በርካቶች ከጣሊያን ክለቦች ጋር እያገናኙት እንዳለ ሜዳ ላይ ያሳየውን ባህሪ ተገቢ ያለመሆኑን ተከትሎ እንግዲህ በቼልሲዎችም ምናልባት የዝውውር ጥያቄ ቢነሳ ሊቀበሉት እንደሚችሉ የሚጠቁሙ ነገሮች እየወጡ ነው። በእርግጥ የተለጠፈበት 45 50 ሚሊዮን ፓውንድ ገደማን ግን የትኛው የጣሊያን ክለብ ይደፍራል የሚለው ለአሁኑ ምላሽ ያገኘ አይመስልም። ያም ሆነ ይህ ግን እንግዲህ የዚህ የደላፕ መምጣት ምል የጃክሰንንም ወደፊት የመሰለፍ እድል ሊያጠበው እንደሚችል ፍንጭ እየሰጠ ነው የሚገኘው። በአንጻሩ ግን ቼልሲ ገና አጥቂዎችን የሚፈልግ ክለብ ነው እና በምንም ታምር ደግሞ ጃክሰንን አይለቅም የሚሉ መረጃዎች ተያይዘው እየወጡ እያነበብን እንገኛለን። እንግዲህ ከቼልሲ ጋር በተያዘ በእርግጥም በጅምሩ ተስፋ ሰጪ እንቅስቃሴን ያደረገ የዘጠኝ ቁጥር ተጫዋች አግኝተዋል። በሂደት ምን ይሆናል ሁላችንም የምናየው እውነት ነው። ቀጥሎ ምን አነሳው መረጃ እንግዲህ የኖርጋርድን የዝውውር ጉዳይ ነው። እንግዲህ ይሄ ዝውውር ብዙዎች ያልጠበቁት ነው። አርሰናልም በጥልቀት የሰራበት ዝውውር እንዳልሆነ ሁሉም የሚያምነው ነው። ያለ ጥርጥርም እንግዲህ የቶማስ ፓርቲ መልቀቅን ተከትሎ በፍጥነት አርሰናል ለዚህ ጉዳይ መልስ ለመስጠት በሚል ያከናወነው ወይም ደግሞ ሊያከናውነው ጫፍ የደረሰ ዝውውር ስለመሆኑ ነው መረጃ የወጣው። ቅድሚያ ሲባሉ የነበሩት 10 ሚሊዮን ፓውንድ ነበር የዚህ የዝውውር ሂሳብ። ነገር ግን አዶንስን ጨምሮ ጉዳዩ እስከ 15 ሚሊዮን ፓውንድ ገደማ እንደሚወጣበት ተገልጿል። ምናልባት ይህንን መረጃ ለእናንተ በምንሰጥበት ሰዓት እንግዲህ ዝውውሩ አልቆ ወይም ተጠናቆ መረጃ ልትሰሙ የሚችሉበት እድል ሊኖሩ ይችላል። በተረፈ ግን ነገሮች በትክክለኛው መንገድ እየሄዱ ስለመሆኑ መረጃዎች ይገልጻሉ። እንግዲህ አርሰናል ዙቤሜንዲን፣ ጆ ላይምሎር ይሄ መጭወር ሲገባም ገና ከጅምሩ ያስፈርማል ተብሎ ነው የሚጠበቀው። ስለዚህ የፓርቴ መልቀቅ እንዳለም ቢሆን ከሱም ቀደም ብሎ ጆርጂኒዮ መልቀቁ ታሳቢ ሲደረግ እዚህ ቦታ ላይ የግድ ሁለት ሁነኛ ተጫዋቾች ማስፈለግ ጋቸው ግድ በመሆኑ ይመስላል እንግዲህ የኖርጋርድን ዝውውር ከወዲሁ ስለመፈጸማቸው መረጃ እየወጣ ነው። ሁለት ዓመት የሚያውቆ ኮንትራት በነገራችን ላይ ከብሬንትፎርድ ጋር እንዳለው ነው መረጃዎች የሚጠቁሙት በቅርቡም ነው እስከ 27 የሚደርስ ኮንትራት ፈረም ያሉት፣ ግን የመጣው 2019 ላይ ነው። 12 ጨዋታም ለብሬንትፎርድ ስለማድረጉ 11 ጎል ስለማስቆጠሩ መረጃዎች ይጠቁማሉ። ቦል የተባለ ነው የዴንማርክ ጋዜጣ አርሰናል ዋጋ እንዳቀረበ እና ይህን ተጫዋች ለመውሰድ እንደተቃረበ አስቀድሞ መረጃ ያወጣው ምናልባት ግን ብሬንትፎርድ ይህን ተጫዋች አለቀውም ቢል አስገራሚ ዜና ነው የሚሆነው። ተጫዋቹም ደስተኛ አይሆንም የሚል መረጃ ነበር ያስነበበው። ነገሮች ግን እንደጠቀስ ነው በጥሩ መንገድ ላይ እንዳሉ የሚጠቅሱ ነገሮች ወጥተዋል። አንዳንዶች እንግዲህ እድሜውን ጉዳይ ሲያዩ ነው ምን አይነት ዝውውር ነው ይሄ በሚል የሚጠቅሱት፣ አርሰናልም ላይ ማድረክ የሚችል በሚል የሚያነሱት ነገር ግን ጉዳዩ ከዚህ በተቃርኖ እንደሆነ እኔ በግሌ ይሰማኛል። የሚጨምረው ነገር ክለቡ ላይ እንደሚበልጥ ነው ይሄ ላይ ላይክ ላይክ ቱ እንደሚሉት አይነት ዝውር ነው። አዎ ፓርቲን ያጡታል። በእድሜ ረገድ ይህም ተጫዋች እድሜው ከፍ ያለ ነው። የሚያጡበትን ምክንያት ተጨማሪ ሁለት ዓመት ኮንትራት ፕላስ ደግሞ ከፍ ያለ ደሞዝ ነው ፓርቴ እየጠየቃቸው ያለው። አርሰናሎች ግን የምትፈልገውን መስጠት እንችላለን፣ ነገር ግን በደሞዝ ረገድ አሁን የሚከፈልህን ይዘህ ቀጥል በሚል እንግዲህ፣ ሁለቱም ስላልተስማሙ ይሄ ወር ማለቁን ተከትሎ ፓርቲ ከክለቡ ይለቃል የሚል መረጃ ጠንክሮ ወጥቷል። ሶ በእርግጥ ኖርጋርድ እንግዲህ የፓርቲ ያህል ሚና ይኖረዋል ወይም ደግሞ ሁለቱ ተነጻጻሪ ሆኖ በኩል ሌበል ላይ ይገኛሉ የሚለው ነገር ለጥያቄ የሚቀርብ ቢሆንም ተጫዋቹ የሚመጣው ይሄ ኖርጋርድ የሚባለው ተጫዋች የሚመጣው የስኳድ ፕሌየር ለመሆን ስለሆነ አርሰናልን የሚለቃቸውን ተጫዋቾች ታሳቢ ሲደረግ እና ይሄ ተጫዋች መምጣቱን ስናስብ የሚያጣው ነገር የጎላ ነው ብሎ ለመናገር የሚከብድ ይመስለኛል። እኔ በግሌ ብዙ ጨዋታም ይጀምራል ተብሎ የማይጠበቅ ተጫዋች ነው እና በተለይ ምዞበ እንዲዚህ ክለብ ውስጥ የሚፈርም ከሆነ ቋሚ የሚሆነው እሱ ነው። ስለዚህ እሱ እውነኛ ተተኪ ስለሚሆን የነ ፓርቴን ወይም የነ ጆርጂኒዮን ሚና ያህል የመሸፈን ብቃት አይኖረውም ተብሎ የሚጠበቅ ተጫዋች አይደለም። ጥሩ የስኳድ ፕሌየር እንደሚሆን ይታመናልና ስለዚህ አርሰናል አጣም አገኘም ተብሎ ብዙ ሊጋነን የሚችል ነገር እዚህ ውስጥ እንዳለ ማየት የሚቻል አይመስለኝም። ስለዚህ ጥሩ ነው ተብሎ ተቀብሎ ይህን ጉዳይ መቀጠል የሚቻል ይመስለኛል እኔ በግሬ በግሌ ምርጥ ታክሊንግ ያለው አማካኝ ነው ይሉታል። ጨዋታ ማንበብ ድንቅ ተሰጥቷል ይሉታል። በአየር ኳስ ላይም እንዲሁ ድንቅ ስለመሆኑ ይነገራል። አምና አምስት ጎል እንዳስቆጥረም እንዲሁ የሚነገር ነገር አለ ማጥቃትን በማስጀመ መልካም አማካይ መስመር ወደፊት በመሄድ ረገድም ጥሩ ነው የሚል ነገር ይጠቀሳልና ተጫዋቹ እዛው አርሰናል ለንደን መቆየት መፈለጉ ምናልባትም አርሰናል በቻምፒየንስ ሊግም በፕሪሚየር ሊግም ዋንጫ የማሳካት እድል ይኖረዋል የሚል እምነት በመያዙ ይህንን ክለብ ለመቀላቀል ስለመወሰኑ መረጃ ወጥቷል እንዳልነው እንግዲህ እዛው ለንደን ነው ብሬንትፎርድም የሚገኘው ስለዚህ አርሰናል ይህንን ተጫዋች ቢያስፈርም የሚጠቀም እንጂ የሚጎዳበት እድል የለም ዋው ተብሎ ደግሞ የተለየ ተጫዋች አስፈርሞም ደግሞ አስፈረመ ተብሎ ሊሞገስ የሚችልበት ነገር የለም ምክንያቱም የለቀቃቸውም ሁለት ተጫዋቾች እንግዲህ በቀጣይ ዓመት ስኳድ ፕሌየርስ ይሆናሉ ተብሎ ነው የሚጠበቀው በእርግጥ የፓርቲ ሁኔታ እንግዲህ አንድ ወይም ሁለት ዓመት አሁንም በትልቅ ደረጃ የማገልገል እድል እንዳለው ግን መገመት የሚቻል ይመስለኛል። ስለዚህ የኖርድ ጋርደን ዝውውር በዚህ መልኩ ብንረዳው ምናልባት ትርጉም ያለው ዝውውር ሊሆን እንደሚችል ግምት መስጠት ይቻላል። ከዛ ውጭ የምናነሳው እንግዲህ የዩናይትድን ጉዳይ ነው። ዩናይትድ ከመግዛት በፊት እንግዲህ መሸጥ የሚለው ጉዳይ አሁን ይሰራላችሁዋል ወይስ አይሰራላቸውም የሚለው ጥያቄ እየተነሳ ነው። እንግዲህ የዋናው ቡድንን ተጫዋች ልክ የዝውውር መስኮት ሲከፈት ቀድሞ በመሸጥ ያስመዘገበው ታሪክ ወደ 11 ዓመት ወደ ኋላ ይሄዳል። 2014 ላይ ልክ የዝውውር መስኮት ሲከፈት አሌክሳንደር በትነርን የሸጠበት ጊዜ ነው በጣም የሚጠቀሰውና ያም ነው በቀዳሚነት የሚነሳው። በ4 ሚሊዮን ፓውንድ ነበር ያኔ የሸጠው ስለዚህ ከዛ በኋላ ሁልጊዜም ጊዜም የዝውውር መስኮት ሲመጣ ምናልባት በመግዛት እንጂ ተጫዋቾችን ፈጥሮ በመሸጥ የጻፈው ምንም አዲስ ታሪክ የለምና፣ ይሄ ሲታይ አሁንም ክለቡ ውስጥ እንዲለቁ የሚፈለጉ በተለይ አራት የሚደርሱ ክለቡ የማይፈልጋቸው ተጫዋቾች አሉ። እነሱንም እንግዲህ ባስበው ፍጥነት አሁን ለመሸጥ እየቻለ አይደለም። ይሄ ይታያል እና አሳሳቢም መስሏል። ምናልባት እንግዲህ ኩንሃን አግኝቷል። ብሪያንም ቤሞንም የማምጣቱ እድል በጣም ሰፊ ነው። ይህንንም ያሳካል ተብሏል። እንግዲህ ይህን ከራሱ ከኪሳቸው አውጥቶ የገዟቸው ተጫዋቾች ናቸው ሁለቱ። እንግዲህ አንዱ የፈረመ አንዱ ደግሞ ጫፍ የደረሰ እንግዲህ በዚህ ረገድ የተገለጸ ነገር አለ። ከዛ ውጭ ግን ከአሁን በኋላ ማምጣት ተጫዋቾችን የሚፈልጉ ከሆነ የግድ መሸጥ አለባቸው የሚለው መረጃ በስፋት ወጥቷል። እና ኦማር ቤራዳ የሚሉት ምንድን ነው? ቀድሞ ቀድሞ የቻምፒየንስ ሊግ እና ዩሮፓ ሊግን ገንዘቦች ለዓመታት በገብስ እናወጣ ቆይተናል። አሁን ግን ነገሮችን አጣጥመን መሄድ አለብን። ስለዚህ ይሄን ባላንስ ለመፍጠር የግድ ተጫዋቾችን መሸጥ አለብን ወደሚለው ግዴታ መግባታቸውን ገልጸዋልና። ስለዚህ ይሄ ነገር እንዴት ነው የሚከወነው? የሚለው ትልቁ ጥያቄ ነው። በቀጣይና በሽያጭ ትሩ ታሪክ የላቸውም ደግሞ ክለቡ። በክለብ ደረጃ ሲታይ ቼልሲ 508 ሚሊዮን ፓውንድ ተጫዋቾችን ሸቷል። ቀጥሎ ሲቲ ነው የሚመጣው፣ 435 ሚሊዮን ፓውንድ ተጫዋቾችን በመሸጥ አስመዝግበዋል። ባለፉት አምስት ዓመታት ብቻ የዩናይትድ ሲታይ 105 ሚሊዮን ፓውንድ ነው በሽያጭ ያገኙትና ምን ያህል እንግዲህ ተጫዋቾችን መሸጥ እንቅፋት እንደሚሆንባቸው ይታያል። እና ክለቡን በጥልቀት የሚያውቁትም የሚሉት አሁን ከውስጥም የሚገኙ መረጃዎች ስማቸው እንዳይጠቀሱ የተፈለገ የክለቡ ምንጮች እንደሚሉት፣ አዎ፣ የመሸጥ ግዴታ ውስጥ ገብተዋል ለመግዛት ግን የሚጠቀሱት በተለይ አራት የሚደርሱት ራሽፎርድ፣ ጋርናንቾ ናንቾ ሳንቾ እና አንቶኒን ለገበያ ለማቅረብ በጣም ከባድ ፈተና እንደሚሆንበት ነው አሁንም እየጠቆሙ ያሉት። በዚህ ላይ ክለቡ በራሱ አንዳንድ ተጫዋቾች ላይ የሰጠው አስተያየት ደግሞ የተጫዋቾቹን የሽያጭ ዋጋ ራሱ እንዳወረደው ነው ምንጮች እየጠቆሙ ያሉት። በዚህ ረገድ የራሽፎርድ እና የጋርናንቾ ጉዳይ ይነሳል። ራሽፎርድ እንግዲህ ከባርሰሎና ጋር ነው ስሙ ጠንክሮ የተነሳው። ጋርናንቾ ደግሞ እንግዲህ ፈላጊ በርከት ያሉ ክለቦች አሉ። ከእንኩንኩ ጋር በቼልሲ እንለዋውጥ የሚል መረጃ እየተነሳ ነው ያለው። የሚፈልጉትም ክለቦች ወደ ጣሊያንም ወደ ስፔንም ካሉም የሚጠየቀው ገንዘብ ለዚህም ተጫዋች የተጋነነ አይደለም። ይሄም ደግሞ እንግዲህ የክለቡ አሰልጣኝ በግልጽ አንፈልግህም፣ ክለብ ፈልግ ማለታቸው ተጫዋቹም እንግዲህ በአንድም ይሁን በሌላ ምክንያት አንዳንዴ ማሊያ በመልበስ ሌል ተቃራኒ ቡድን ማሊያም በመልበስ አንዳንዴም በሚሰጣቸው አስተያየቶች፣ አንዳንዴም በቤተሰቡ በኩል በሚሰጡ አስተያየቶች መነሻ በዩናይትድ ደስተኛ ለመግለጽ አለመሆኑን መግለጹ እንግዲህ የሚፈልጉት ክለቦች በዝቅተኛ ዋጋ እንደሚያገኙት የጠነከረ እምነት እንዲይዙ አድርጓል። የሚል ነገር እየተነሳ ነውና ስለዚህ ይህን ተጫዋችን በተመለከተ ራሽፎርድንም በተመለከተ የሚታሰበውን ገንዘብ ለማግኘት በጣም እንደሚቸገሩ ነው መረጃዎች የሚጠቁሙት። በተለይ ራሽፎርድን ደግሞ ችግር ውስጥ የሚጥለው የሚመስለው አስቸጋሪ ጉዳይ የደመወዙ ጉዳይ ነው በጣም ክለቦች ይህንን ለመድፈር በጣም እንደሚቸገሩ ነው እየተነገረ ያለው። እንግዲህ ከባርሳ ጋር አሁንም በጣም አጠንክረው ያነሱታል ጉዳዩን። ባርሰሎና ራሱ የፋይናንስ ቀውስ ያለበት ክለብ ነው። እንዴት አድርጎ ጉዳዮችን እንግዲህ መፍትሄ ሰጥቶ ይህን ተጫዋች እንደሚያመጣው እስካሁን የተገለጸ ነገር የለም። ከዛ ውጪ ከዊሊያምስ ጋር ስሙ ተያይዟል፣ ባርሰሎና እና እነዚህ ነገሮች እንዴት አሳርቆ ራሽፎርድን ይወስዳል የሚለው ነገር ለጊዜው መልስ ያገኘ አይመስልም። ግን የደሞዝ ጉዳይ በጣም እንቅፋት እንደሆነ ይነገራል። የጋርናቾ ጉዳይ በደሞዝ ረገድ መካከለኛ የሚባል ደግሞ ዝን ያለው ግን፣ ክለቦች አሁንም ኮንፊደንስ ማግኘታቸው ነው፣ ይህን ተጫዋች በጣም ዝቅተኛ ዋጋ እንደሚያገኙት እምነት ማግኘታቸው በጉዳዩ ላይ በጣም በፍጥነት እንዳይገቡ ቀስ ብለው ጉዳዩን እያጤኑ እንዲሄዱ እድል ፈጥሯል የሚል ነገር ነው የሚነሳው። ከዛ ውጪ እንግዲህ ለአሁኑ ፈላጊ ክለቦችን በጣም በትኩረት ያልሳ በሚመስለው ስንቾ ነው ከወደ ተርኪ የሚባል መረጃ ሲወጣ ነበር። እንዲሁ ወደ ጀርመን የሚባል ነገር አለ። ግን የዚህም ተጫዋች የደሞዝ ጉዳይ መጋነን ሌላ እንቅፋት ሆኗል። ስለዚህ ይህም ተጫዋች እንዴት ይሄዳል፣ መቼ ይሄዳል ጥያቄ ነው። ዶርትሞንድም ቼልሲም በውሰት ሲመጣ ምን ያህል ደሞዙ አስቸጋሪ ሆኖባቸው እንደነበረ ክለቦች ምን ያህል ዩናይትድ እዚህ ክፍያ ውስጥ ተግባቱ ሁሉ በዝርዝር ሲጠቀስ እንደነበር አንስተናል። ና ይሄም ተጫዋች ራሱን የቻለ ሌላ ችግር ነው የሚል መረጃ እየወጣ ነው። ከሁሉም እንደውም የሚሉት በርካቶች ሊቀልም የሚችለው ሊሳካ የሚችለው የአንቶኒ ዝውር ነው፣ በሚል ያነሳሉ። ሪያል ቤትስ በነገራችን ላይ በዝቅተኛ የዝውር ሂሳብ ሊያገኙ የሚችልበት እድል አለ ነው የሚሉት እና ቤትሶች እስካሁን ትልቁ ሪከርዳቸው ተጫዋች በማዛወር 1998 ላይ 25 ሚሊዮን ፓውንድ የከፈሉበት እንግዲህ የዴኒልሰን የዝውር ሂሳብ ነው። ያንን መስበር አልቻሉም እና አሁንም እምነታቸው ከዚህ ባነሰ ዋጋ አንቶኒን እናገኘዋለን የሚል እምነት ይዟል። ይሳካል ላይሳካም ይታያል። ግን እንደው ፈጠነም እያሉ የሚገኙት የአንተኒ ዝውውር ነው የሚል ነገር እየተነሳ ነው። ይሳካል እናያለን። እንግዲህ ሰዓቱ እየቆጠረ ነው። ለዩናይትዶች እነዚህ ተጫዋቾችን መሸጥ ከባድ እንደሚሆን ይታመናል። ምናልባትም እንቅስቃሴ ይኖራል ተብሎ የሚታመነው የዝውውር መስኮቱ ሊዘጋ ገደማ ነው የሚልም ነገር አለ። ያ ከሆነ ደግሞ ክለቡ ራሱ እነዚህን ተጫዋቾች ሸጦ ነው ገንዘብ ማግኘትና ሌሎች ተጫዋቾችን ማዘዋወር የሚፈልገው። ይህንን እንዴት አስታርቆ ይሄዳል? በጣም በጣም ትልቅ ጥያቄ ነው። በተለይ ደግሞ ከፍተኛ ደመወዝ የሚከፈላቸው ሁለቱን ተጫዋቾች እንዴት አድርጎ ነው የሚሸጠው የሚለው ጉዳይ በጣም የሚጠበቅና አጓጊ ነው። በነገራችን ላይ ሳንቾ ቼልሲ ሲሄድ በውሰት የዴድላይን ቀን ሄደው፣ ሁላችሁም እንደምታስታውሱት ራሽፎርድ አስቶንቪላን ሲቀላቀል በዴድላይን ዴይ ነው የሄደው። ይህም ራሱ ዘግይቶ የተገለጸ መረጃ ነውና አሁንም እንግዲህ ክለቦች እነዚህን ተጫዋቾች ለመውሰድ ምናልባት ጥልቅ ፍላጎት ካላቸው እስከ ዴድላይኑ ዴይ ድረስ የሚቆዩ ከሆነ አስር ሳምንት ገደማ ይቀራል እንግዲህ ዝውውር ገበያው ሊዘጋ። ምንድን ነው የሚሆነው? ዩናይትድ ይህንን ጉዳይ በመጨረስ ረገድ የሚለው አጓጊ ሆኗልና ለመግዛት እንግዲህ መሸጥ የሚለው ጉዳይ በእነዚህ ሁሉ ስብስብ ጉዳዮች ምክንያት የማይሳካ ከሆነ ዩናይትድ እንግዲህ ፕሪሲዝንን ምናልባትም የሊጉን ጅማሮ የሚፈልገውን እንግዲህ ተጨማሪ ተጫዋች ሳያመጣ በይበልጥና በጥንካሬም ራሱን ሳይገነባ ሳይ ነው ወይም የሚመጣው የሚለው ጥያቄ ለብዙዎች መልስ የሚያገኝ ነው የሚሆነው። ለብዙዎች እንግዲህ ጥያቄ የሚሆን ነገር ነው የሚሆነው እና እንዴት መፍትሄ ይሰጡታል የሚጠበቅ ነው። ና አንዳንዶች ከወዲሁ ሌላ አማራጮችን ማሰብ አለበት እንጂ እነዚህ ተጫዋቾች መሸጥ ላይ ትኩረት የሚያደርግ ከሆነ ዩናይትድ ላይሳካ እንደሚችል ሲል አስበው ቢንቀሳቀስ የሚል አስተያየትን ይሰጣሉ። እንግዲህ ምን አይነት መልስ ይዞ ይመጣል ዩናይትድ እናያለን። ከዛ ውጭ እንግዲህ የምናነሳው በስተመጨረሻ የዮክሬስን ጉዳይ ነው። ይሄ ተጫዋች ከሰሞኑ ከአርሰናል ከዩናይትድ ጋር ስሙ ሲነሳ ነበር። በተለይም አርሰናል ይህንን ተጫዋች 55.3 ሚሊዮን ፓውንድ አቅርቦ የመጀመሪያ ሂሳብ አቅርቦ ልውሰደህ ብሎት ነበር። አልተሳካም፣ ተቀባይነት አላገኘም የሚል መረጃ ወጥቶ ነበር። ያንን ተከትሎም እንግዲህ አላስፈላጊ ዋጋ ተለጥፎብኛል፣ ይሄ ከንግግራችን ውጭ ነው፣ ይህንን የማታስተካክሉ ከሆነ ለቅድመ ውድድር ዝግጅትም ወደ ክለቡ አልመጣም በሚል አመፅ ላይ ስለመሆኑ የሚገልጹ መረጃዎች በስፋት እየወጡ ተቀምጡ ነበር። እንግዲህ ይህ ሁሉ ባለበት ሁኔታ ደግሞ አሁን ይህንን ዮክሬስን ሊቨርፑልም ሊወስደው ፍላጎት አሳይቷል የሚል መረጃ ከትናንት ጀምሮ እየወጣ ነው። መነሻው እንግዲህ ሊቨርፑሎች አሌክሳንደር ኢሳቅን ለማግኘት ጥረት እያደረጉ እንደሆነ ከደም ሂሳብ ቢሆን ሰብረው ሊወስዱት እንደሚፈልጉ እየተገለጸ ነበር ግን አሁን በስተ መጨረሻ እንግዲህ የሚወጡ መረጃዎች የሚጠቁሙት የአሌክሳንደር ኢሳክ ጉዳይ የሚሳካ አይደለም። ስለዚህ ፊታችንን ወደ ሌላ አጥቂና ዞር የሚል እቅድ ውስጥ ገብተዋል ነው የሚባለው። እንደውም ኒውካስሎች በሳምንት 130 ሺህ ፓውንድ ነው ሳምንታዊ ደሞዝ የሚከፍሉት እና ይህንን ሊጨምሩለት እና ወደ 200 ሺህ ሳምንታዊ ደሞዝ ሊያሳድጉለት ፍላጎት አላቸው የሚል ነገር ወጥቷል። የኢሳክ ጉዳይ እንግዲህ ያበቃለት ይመስላል በሚል መነሻ ይመስላል የእንግሊዝ ታብሎይዶች ሬስን ከሊቨርፑል ጋር አገናኝተውታል። የተጫዋች እንግዲህ የሚጠየቅበት ለሆኑ 65 ሚሊዮን ፓውንድ ነው። በእርግጥ 85 ሚሊዮን ፓውንድ ተለጥፎበታል ይባላል። ክለቡ ግን ያንን አንፈልግም 65 ሚሊዮን ፓውንድ የሚከፍል ክለብ ከተገኘ ሊወስዶ ይችላል የሚል መረጃን እየሰጠ ነው የሚገኘው። ሊቨርፑሎች ደግሞ እንግዲህ ኑኔዝን በ42 ሚሊዮን ፓውንድ ወደ ናፖሊ ሊያሻግሩ እስከጫፍ ደርሰዋል ነው የተባለው። ስለዚህ ሁነኛ አጥቂ ክለብ ውስጥ ይፈልጋሉ። በዚህ መነሻ ይመስላል ይህንን ተጫዋች አሁን ፈልገዋል የሚል መረጃ ወጥቷል። ሊቨርፑሎች በነገራችን ላይ ማርክ ጊሄንም የማስፈረም እድላቸው አሁን ጠንክሯል እየተባለ ነው። በ35 ሚሊዮን ፓውንድ እንግዲህ ይመጣል እያሉት ነው ይሄ ክሪስታል ፓላስ ተከላካይ። ይሳካል ላይሳካም እናያለን። መነሻው ግን ኮንሳ እንግዲህ በ34 ሚሊዮን ፓውንድ። ሊቨርፑልን አማ ነው ሌቨርኩሰንን ከሊቨርፑል ለቆ ስለመቀላቀሉ መረጃዎች መውጣታቸውን ተከትሎ መሰለኝ እንግዲህ የማርክ ጌም ጉዳይ ጠንከር ብሎ መጥቷል። ለሁሉም እንግዲህ የዮክሬስን ጉዳይ ስናይ ሁለት ሶስት አራት ክለቦች እዚህ ጉዳይ ውስጥ በጥልቀት ስለመግባታቸው መረጃዎች እየጠቆሙ ነው። ነገሮች ይንከባለላሉ ይንከባለላሉ። እስካሁን እንግዲህ የተሳኩ አይመስልም። ይህንን ተጫዋች በተመለከተ ለምን የሚባል እንግዲህ አንዱ አርሰናል ነበር። በጣም ትኩረት አድርጎበት እየሰራ ነው የሚባለው እንደ በርካታ መገናኛ ብዙሀን አንድ ጊዜ እንግዲህ ሞክሯል፣ ዋጋም አቅርቧል፣ ተቀባይነት አቷል። ግን ድጋሜ ስለመምጣቱ መረጃዎች አልጠቆሙም። በዛው ልክ ደግሞ እንግዲህ አርሰናል ወደ ሼሽኮም ካምፕ አካባቢ እንዲሁ ትኩረት አለው ነው የሚባለው። ሁለቱንም ነገሮች እንግዲህ ያየ ነው የሚገኘው። አሁን ግን አርሰናል የዚህ ተጫዋች ቀዳሚ ትኩረት ከነበረ አሁን ደግሞ ሌላ ፈላጊ ሊቨርፑል እዚህ ጉዳይ ውስጥ ገብቷል የሚል መረጃ በስፋት ወጥቷል። ይሳካል አይሳካም፣ የተጫዋቾች ሴት ይደርሳል የሚለው በጥልቀት በትኩረት እንግዲህ ከዚህ በኋላ የሚታይ ነው የሚሆነው ሁሉንም እንግዲህ በዚህ መልኩ አየን። እንግዲህ ዮክሬስን የተመለከተ ጉዳይ አነሳን። የዩናይትድ እንግዲህ ለመሸጥ ለመግዛት መሸጥ ውስጥ መግባትን አነሳን። እንግዲህ የኖርጋርድ ዝውውር ትርጉም የሚኖረው ለምንድን ነው የሚለውንም ከአርሰናል አንጻር አይተናል። ቼልሲም በመጨረሻ እንግዲህ ዘጠኝ ቁጥር አጥቂ ያገኘ በሚል በርካቶች እያነሱ ነው ሀሳብና፣ ይህንንም አስቀድመን አይተናል። ለዛሬው እነዚህ እነዚህ ጉዳዮች እንግዲህ ነካክተን አልፈናል። ኤችዲ ስፖርት ነው ፕሮግራማችን፣ በተወዳጅ ስፋት ኤፍ ኤም አንድ መቶ አንድ ነጥብ አንድ ሰማችሁን። እንዲሁ ዩቲዩብ ላይ አለን። ቆይታችን ያማረ እንዲሆን እንግዲህ አብራችሁን ስለሆናችሁ ከልብ ከልብ እናመሰግናለን። ቅዳሜ በሌላ ፕሮግራም በስርዓት ላይ እንገናኛለን። ለአሁኑ አበቃል። መልካም ጊዜ ብያለሁ። ባባይ